ሐምዛ እንላለን። በመጀመሪያ ፊደሉ እናነባለን፣ በመቀጠል ደግሞ ፈትሐቴን ብለን አናባቢዎቹን እናነባለን፣ መጨረሻ ላይ ደግሞ የድምር ውጤቱን አን እንላለን። ፈትሐቴን መን፣ ሚም ከስረቴን ሚን፣ ሚም ቦመቴን ሙን፣ መን፣ ሚን፣ ሙን። አሰላሙ አለይኩም ወረመቱላ። ይህ ሆዋንን በቀናት እናም በቻሌንጅ ቀን ሰባት ትምህርታችን ነው። ወደ ዛሬው ትምህርት ከመሄዳችን በፊት ግን በቀን ስድስት ሶስት ጥያቄዎችን ጠቂያችሁ ነበረ። ጀዛኩምላ ኸይረን ተሳትፋችሁን ኮሜንት ላይ። ዛሬ ደግሞ የነዚህን ሶስት ጥያቄዎች ምላሽ ከነ ማብራሪያቸው የማቀርብላችሁ ይሆናል። ወደ ጥያቄ ቁጥር አንድ ይሄዳለው። ጥያቄ ቁጥር አንድ ይህ ምልክት ምን ይባላል ነበር የሚለው። በባለፈው በክፍል ስድስት እንደተማር ነው። ይህን ምልክት ቦመቴን ላይ ነበር ያስገባ ነው። እያንዳንዱ ተንዊኖች ሶስት አይነት አጻጻፍ አላቸው ብለን ቦመቴን መጀመሪያ ላይ ስንጽፉም ብለናል። አንዷ ቦማ ተጽፋ አንዷ በግማሽ ክብ ወይም ደግሞ በሀፍ ሰርክል ትተካለች ብለን ነበረና ና ስለዚህ ይህ ቦመቴን ነው። ሲ ቦመቴን ያላችሁ ማሻላ። ወደ ሁለተኛው ጥያቄ ሄዱ። ተንዊን ስንት አይነት አጻጻፍ አላቸው ብዬ ጥያቄ ሁለተኛ ጠይቄ ነበረ። እንደምናየውም ባለፈው ትምህርታችን ላይ ሶስት አይነት አጻጻፍ ነው ያልነው። የመጀመሪያው እኩል መጻፋቸው ነው። ሁለተኛው ደግሞ መበላለጣቸው፣ ሶስተኛው ደግሞ አንዷ በሚመተካቷ ነበር ያልነው። ስለሆነ ምላሻችን ሲ ሶስት ናቸውን። ይህን የመነሳችው ማሻ ነው። ወደ ሶስተኛ ጥያቄ ሄዳለሁ። ከሚከተሉት አማራጮች ተንዊን የማይጻፍበት መንገድ የቱ ነው ነበር የሚለው የሶስተኛው ጥያቄ። ኤ እኩል መጻፍ ይላል። አዎ እኩል መጻፍ አላቸው። ቢ መበላለጥ ይላል። አዎ ሁለተኛው አጻጻፋቸው መበላለጥ ነው። ሲ አንዱ ሓረካ በሚመተካት ትሏል። አዎ ሶስተኛ አጻጻፋቸው ይሄ ነው። ዲ መልስ የለም ይላል። ትክክለኛው መልሳችን ዲ መልስ የለም ነው። ምክንያቱም ሶስቱም ተንዊን የሚጻፍባቸው መንገድ ናቸው። እና አሁን ደግሞ ባለፈው የተማርነውን ተንዊን ዛሬ ተግባር ላይ ማድረግን የምናይ ቀን ሰባት ተንዊኖችን ተግባር የምናይበት ክፍላችን ነው። በባለፈው ትምህርት ካስታውሳችሁ ሐረካዎችን ስናይ ፈትሓ ስንል የአማርኛ የመጀመሪያ ፊደል ብለን ነበር፣ ቦመ ስንል የአማርኛ ሁለተኛ ፊደል፣ ከስራ ስንል የአማርኛ ሶስተኛ ፊደል። ያው ወደ እንግሊዝኛው ስንመጣ ደግሞ ፈትሓ ኢ፣ ከስራ አይ፣ ቦማህ ዩ እንጨምራለን ብለን ነበር። ዛሬ ደግሞ እነዚህ ላይ ነው ተጨማሪ ንምት ድምፅ ማለትም በእንግሊዝኛ ደግሞ ኤንን የምንጨምረው ማለት ነው። አንድ ባንድ እንያቸው ፈትሓ ሲሆን ን የሚል ድምፅ ይጨመርበታል። ለምሳሌ አንድ ምሳሌ እዚጋ አስቀምጬላችኋለሁ። ሀምዛን ነው፣ ባለፈው እሷን ነበር ምሳሌ ያደርኩላችሁ ሀምዛ ፈትሓ አ ነበር ያልነው ባለፈው። አሁን ግን እዚጋ ሀምዛ ፈትሓተይን አን ነው የምንለው። ነሚል ድምፅ ይጨመርበታል ማለት ነው። ሀምዛ ከስረተይን ኢን እንላለን። ነሚል ድምፅ ይጨመርበታል። ሀምዛ ቦመተይን ኡን እንላለን። በዚህ መልኩ ነው የሚቀመጡት ማለት ነው። ን ሚል ድምፅ ነው የሚጨመርባቸው። ሲቀጥል ደግሞ በምናንበት ጊዜ ፈትሻ ተይን፣ ከስራህ ተይን፣ በመህ ተይን እንላለን ማለት ነው። ሁለት ሁለት መሆኑን እናመለክታለን ማለት ነው። አሁን ደግሞ ወደ ተግባራዊ ምሳሌ ልውሰዳችሁ። ሙሉን ከመመባችን በፊት ሶስቱን ፊደላቶች አስቀምጬላችኋለሁ መጀመሪያ ሀምዛ ፈትሐቴን ስትሆን የምናነበትን መንገድ እንይ። በባለፈው እንዳየነው መጀመሪያ የምናነበው የትኛው አናባቢ ላይ ይሆናል? ፊደሉን ማንበብ ይቀደማል። በመቀጠል አናባቢውን ማንበብ ይከተላል። በመጨረሻ ደግሞ የሶስቱን ድምር ውጤት እናነባለን ማለት ነው። ለምሳሌ ና ሀምዛ እንላለን። በመጀመሪያ ፊደሉ እናነባለን። በመቀጠል ደግሞ ፈትሐቴን ብለን አናባቢዎቹን እናነባለን። መጨረሻ ላይ ደግሞ የድምር ውጤቱን አን እንላለን ማለት ነው። በሁለተኛ ደግሞ ከስረተይ ሲሆን ሀምዛ እንላለን ከስረተይን፣ በመጨረሻ ደግሞ ኢን እንላለን ማለት ነው። አሁን ወደ ቦማው ፈጠን አድርጌ ላምጣላችሁ። ሀምዛ ቦመተይን ኡን፣ በዚህ መልኩ ነው የሚነበበው። ብዙ ለየት የሚል አዲስ ነገር የለ፣ በጣም ቀላል ነው። ብቻ እናንተ ትኩረት ሰታችሁ ጊዜ ሰታችሁ ሙራጃ አድርጉት፣ ተለማመዱት። ቁርአን ማንበብ እጅጉኑ ሲበልጥ ቀላል ነው። ምክንያቱም አላህ ወለቀድ የሰርና ልቁርአን ሊ ዚክሪ ነው የሚለ ቁርአንን ለመገሰጽ አገራ ነው ነው የሚለው። ማንበቡ ደግሞ በጣም ቀላል ነው ማለት ነው። ምክንያቱም መገሰጹ የሚቀለው መጀመሪያ አንድ ሰው ሲያነበው ነው እና ማለት ነው። ኸይር ኢንሻላህ፣ ደግሞ ወደ ተግባራዊ ንባባችን ቃዕይደት ኑራን እየሄደን እናነባለን ማለት ነው። ቢስሚላሂ ረሕማን ረሒም። አደርሱ ሳዲስ፣ ስድስተኛው ትምህርት ነው በቃይደት ኖራንያ። አልሕሩፉ ልሙነወነ ሐርፎችን እናያለን፣ ተንዊን ኖሩባቸው ማለት ነው። ሚም ፈትሐቴን መን

ፋ ፈትሐተይን ፈን ከስርህተይን ፊን ቦመህተይን ፉን ፈን ፊን ፉን ን ፈትሐተይን ን ከስርህተይን ፊን ቦመህተይን ን ን ፊን ን በአላህ ፍቃድ ቀለልና ግልጽ እንደሆነላችሁ ተስፋ አርጋለሁ። አሁን ደግሞ ፈጠን ፈጠን እያለን እናነባለን ማለት ነው። ዛል ፈትሐተይን ዘን

ዋና ተግባር ላይ የሚፈለገው ደግሞ ኔ የሚለውን ድምፅ መጨመራችን ነው ማለት ነው። ከሐረካዎች ላይ ኸይረን ግልጽ ነው። አሁን ደግሞ ወደ ቀጣዩ ፕሮግራማችን እናልፋለን። ሁሌም እንደተለመደው ሶስት ጥያቄዎችን አዘጋጅ ላቸዋለሁ። ምን ያክል ተረድታችሁታል የሚለውን ራሳችሁ የምትመረምሩበት የምትፈትሹበት ነው። እናንተም ደግሞ እንደተለመደው ኮሜንት ላይ ጥያቄዎቹን ተራ ቁጥራቸውን በማስቀመጥ መልሳቸውን ላኩልኝ። መልስ ብቻ ስትልኩ ግራ ነው የሚያጋባው፣ ለማረም አይመችም። ለእናንተም ምቹ የሚሆነው አንደኛ ይሄ ቁጥር ሁለተኛ ይሄ ሶስተኛ ይሄ ብላችሁ ብታስቀምጡልኝ እኔም ለማድረግ ይመችኛል እናንተም ስህተታችሁንና ትክክል መሆናችሁን በቀላሉ መረዳት ትችላላችሁ ማለት ነው አላህ ፍቅርና ኸይር ኢንሻላህ ሁሌም እንደተለመደው ሰብስክራይብ ላይክ ሼር ማድረጋችሁን አትርሶ ቁርአን ነው ለሁላችሁም እንዲደርስ ለሁሉም ወንድመቶች እንዲደርስ የተቻላችሁን አርጎ ካጅሩ እናንተም ተቋዳሽ ሁኑ እላለሁኝ አሁን በመቀጠል ወደ ጥያቄዎች እሄዳለሁ ጥያቄ ቁጥር አንድ ይህ የምትመለከቱት የተንዊን ምልክት ማን ይባላል? ኤ ፈትሐተይን፣ ቢ ቦመህተይን፣ ሲ ክስራህተይን፣ ዲ ፈትሓ። ጥያቄ ቁጥር ሁለት ይህ የምትመለከቱት ፊደል ምን ተብሎ ይነበባል? ኤ ባያ፣ ቦመህቡ ቢ

በዋድ ክስራህ ሲ ኸይረን። ጥያቄዎቹ ግልጽ ይመስሉኛል። እንደተለመደው መልሶቻችሁን ኮሜንት ላይ አንድ ሁለት ሶስት ብላችሁ አስፍሩልኝ። ኸይረን። ምናልባት ይሄ ቪዲዮ ቢሰራ ብላችሁ የምታመለክቱት የሚኖር ነገር ካለ እንሻላ ጠቆም አድርጉኝ። የሆነ ሰዓት ላይ ከዚህ ከአርባ አምስት ቀን ቻለንጃችን ጎን ለጎን ያን ቪዲዮ ጣን ማድረግላችሁ ይሆናል። እንደተለመደው ላይክ፣ ሼር ሰብስክራይብ እንዳይለይ። በቀን ስምንት በአዲስ ትምህርት እስከዛሬ የተማርናቸውን አንድ ላይ ሰብሰብ አድርገን ሙራጃዕ የምናደርግበት ሙሉ የመጀመሪያው ስልጠና የምናይ ይሆናል። እስከዛው በሰላም ቆዩልን። አላህ ሁላችንም ከተማርነው የምንጠቀም በተናገርንበት፣ የምንጠቀም በአዳመጥንበትም የምንጠቀም አላህ ያድርገን። ወሰላሙ ዐለይኩም ወረሐመቱላሂ ተዓላ ወበረካቱ